የዛሬ ጨዋታ ወላይታ ዲቻ ከሽሬ እንደስላሴ የኢትዮጵያ ፕሪምየር ሊግ ዛሬ እረፍት ይመለሳል። በሀዋሳ ዩኒቨርሲቲ ስታዲየም በሚደረጉ ሁለት ጨዋታዎችም ጅማሬውን የሚያደርግ ይሆናል። ዛሬ ጨዋታቸውን ከሚያደርጉት አራት ቡድኖች ታዲያ ሶስቱ ብዙዎች ዘንድ ከሊጉ ይወርዳሉ ብለው እየተገመተ ያሉ ቡድኖች ናቸው። ሶስቱም በሊጉ ከ16ኛ እስከ 18ኛ ደረጃ ይገኛሉ። ከሶስቱ ሁለቱ እርስ በርስ የሚጫወቱም ይሆናሉ። አዳማ ከተማ ከወልዋሉ፣ አዲግራት ዩኒቨርሲቲ ስኡል ሽሬ ከወላይታ ዲቻ ይጫወታል ይደርሳሉ ከዛሬው ጨዋታ ሶስት ነጥብ ማግኘት ለሁሉም ጠቃሚና አስፈላጊ ነው። በተለይም የእርስ በርስ ለሚገናኙ አዳማና ውልዋለው ሶስት ለማግኘት እንደ ዛሬ አይነት መልካም አጋጣሚ በፕሪምየር ሊጉ የለም። በኢትዮጵያ ፕሪምየር ሊግ ግርጌ ላይ የሚገኙ ሶስቱ ቡድኖች አዳማ፣ ሽረና ውልዋለው እስካሁን እንዳላቸው አፈጻጸም እና እንደ ብዙዎች እምነት ዘንድሮ በሊጉ የመቆየት እድላቸው ጠባብ ነው። ሁለቱ የትግራይ ክለቦች ያለፉት አራት ዓመታት በሊጉ ባይኖሩም በነበሩበት ዓመታት በሊጉ ከመውረድ ስጋት ውጭ ሆነው አያውቁም በት ጥቂት ዓመታት በሊጉ የሚቆዩት በመጨረሻዎቹ ጥቂት ጨዋታዎች ነው። አዳማ ከተማን ቢሆን ባለፈው ዓመት ካልሆነ በቀር እየተንደረደረ ያለ እና በ2013 ወርዶ በልዩ ሕጉ በሊጉ መቆየት የቻለ ቡድን ነው። እናም ሶስቱም አሁን ባሉበት ደረጃ ላይ መገኘታቸው በብዙዎች ቀድሞውኑ የተገመተ ቢሆንም አሁንም ሶስቱ መውረዳቸውን ገና አላረጋገጡም። እድል አላቸው። እድላቸው ግን ከዛሬ ጀምሮ ከሚያደርጓቸው ጨዋታዎች አብዛኛው ማሸነፍ ማሸነፍና ሌሎች መሸነፍ አለባቸው። ሶስቱ ብቻ ሳይሆን የዛሬው አራተኛ ተጋጣሚ ወላይታ ዲቻን ቢሆን ምንም እንኳን የመውረድ ስጋቱ እየጠበበ ቢሆንም መትረፉን ገና አላረጋገጠም። የዛሬውን ጨዋታ ማሸነፍ ለመትረፍ ይበልጥ ቅርብ ያደርገዋል፣ ወደ ዋንጫ ፉክክሩ እንዲመለስም ያስችለዋል። ይህ ደግሞ የዛሬው ሁለት ጨዋታዎች አጓጊና ተጠባቂ እንዲሆኑ ያደርጋል። የዛሬው የሁለት ሳምንት የፕሪምየር ሊግ የሁለት መክፈቻ ጨዋታ በስዑል ሽሬና ወላይታ ዲቻ ይጀምራል። ወላይታ ዲቻና ና ስዑል ሽሬ ዛሬ ለታሪክ የበላይነት ይጫወታሉ። ቡድኖቹ ከ2011 ጀምሮ በ መልጉ አራት ጊዜ ተገናኝተዋል። በግንኙነታቸው ጊዜ የበላይ መሆን የቻለ የለም። እኩል አንድ ጊዜ ሲሸናነፉ ሁለት ጊዜ አቻ ተለያይተዋል። እናም ዛሬ የታሪክ የበላይነቱን ለመውሰድ ወሳኙንና ከባዱን ፍልሚያ ያደርጋሉ። ማን አሸንፎ የበላይ ይሆናል የሚለው ታዲያ ጨዋታው ተጠባቂ ካደረጉ ምክንያቶች አንዱ ሆኗል። በወቅቷ አፈጻጸም ወላይታ ድቿ ከሶል ሽረ ይሻላል። ወላይታ ድቿ ምንም እንኳን ባለፉት ሁለት ጨዋታዎች ተከታታይ ሽንፈትን ቢያስተናግድም በቀሪ ጨዋታዎች ማግኘት ከሚገባው ዘጠኝ ነጥብ ሰባት ያህሉ አግኝቷል። በጥቅል ማግኘት ከሚገባው 15 ነጥብ ከ50 ከመቶ በታች እንደማለት ነው። እንዲህም ሆኖ ግን ከተጋጣሚው ሽረ የተሻለ የሚበልጥ ነው። ሽረ ባለፉት አምስት ጨዋታዎች ከማንም በላይ ሶስት ነጥብን እያለምና እየፈለገ ወደ ሜዳ ገብቷል። የሞት ሽረት ትግል በማድረግ በሊጉ የመቆየት ተስፋውን ለማለምለም ብዙ ታትሯል። ይሁን እንጂ በአንድም ጨዋታ ላይ እንኳን ማሳካት አልቻለም። በሁለት ጨዋታዎችም ሲሸነፍ፣ በሁለቱ ያለምንም ግብ በአንዱ ደግሞ እየመራ አቻ በመለያየቱ ከ1 አምስት ነጥብ ያገኘው ሶስት ብቻ ነው። በዚህም ሳቢያ ከሱ ይልቅ ወላይታ ዲቻ በተሻለ እና በበለጠ ወቅታዊ አቋም ላይ ይገኛል ብለው መውሰድ ይቻላል። ይሁን እንጂ ደግሞ ባለፉት ሁለት ጨዋታዎችም ዲቻ ሁለቱንም መሸነፍ እና ሽረ አለመሸነፉ ለሽረ እንደ ጥሩ እና መልካም አጋጣሚ ተወስዷል። ለሽረ ተስፋን የሰነቀም ሆኗል። የሆነ ሆኖ ግን የዛሬው ጨዋታ የሁለቱ ቡድኖች ሶስት ነጥብ ወሳኝ እና አስፈላጊ ነው። ሽረ በልጉ የመቆየት ተስፋውን ለማለምለም፣ ዲቻ ደግሞ በልጉ የመቆየት እድሉን ከዘጠና በመቶ በላይ ለማረጋገጥ ወደ ዋንጫ ፉክክሩ ለመመለስና ጥሩ ደረጃ ይዞ ለማጠናቀቅ የዛሬ ጨዋታ ትልቅ ፋይዳ ያለው፣ ሁለቱም ይህንን ለማሳካት ወደ ሜዳ ስለሚገቡ ጨዋታው ጠንካራ የመሸናነፍ ፉክክር ይታይበታል ተብሎ ይጠበቃል። እንደ ሁለቱ የአዳማና ውልዋሎ ጨዋታ ቀላል ግምት የማይሰጠው ምናልባትም ከሚታሰበው ውጭና ጠንካራና ማራኪ እንቅስቃሴ ሊታይበት ይችላል ተብሎ እየተገመተ ያለ ጨዋታ ነው። እርግጥ ነው አዳማ ከተማ በተጋጣሚው ላይ ከፍተኛ የበላይነት አለው። እርስ በርስ የስድስት ጊዜ ግንኙነት ደህንነት አራት ጊዜ አሸንፏል። አንድ ጊዜ አቻ ሲወጣ፣ በቀሪው ሽንፈት ቀምሷል። ተጋጣሚው ውልዋሎ አድግራት ደግሞ ማግኘት ከሚገባው 18 ነጥብ ማግኘት የቻለው አራት ነጥብ ብቻ ነው። እናም በቡድኖቹ የታሪካዊ ጨዋታ ግንኙነት ከፍተኛ የበላይነት አዳማ ከተማ አለው። ይህ ልዩነት ግን በወቅታዊ አቋማቸው ላይ አይታይም። ሁለቱ ቡድኖች ባለፉት አምስት ጨዋታዎች ያገኙት ሁለት ነጥብ ብቻ ነው። ይህ ደግሞ ሁለቱ ቡድኖች በፕሪሚየር ሊጉ ግርጌ ላይ ለምን እንደተገኙ ይናገራል። እናም በዛሬው ጨዋታ ምናልባት ከታሪክ አንጻር ካልሆነ ከሆነ በቀር በወቅታዊ አቋም እከሌ ሊያሸንፍ ይችላል ብሎ መገመት ከባድ ሆኗል። ያም ሆኖ ግን ሁለቱ መውረዳቸው ገና አላረጋገጡም። ስለዚህ ተስፋቸው ማለምለም የሚያስችለውን ሶስት ነጥብ ለማግኘት ለሁለቱም ከዚህ ጨዋታ የበለጠ መልካም አጋጣሚ የለም። ስለሆነም አንዱ ከሌላው የተሻለ መሆኑን ለማሳየት ሁለቱም በማጥቃትና በማሸነፍ ላይ የተመሰረተ እንቅስቃሴ ይማርጣሉ በሚል ገና ከወዲሁ ጨዋታው ማራኪና ጠንካራ የመሸናነፍ ፉክክር የሚታይበትና በወራጅ ቀጠናው ላይ ባሉ ቡድኖች ተጫዋቾች መካከል የሚደረግ ጨዋታ ላይመስል ይችላል እየተባለ ነው። በፕሪሚየር ሊጉ ግርጌ ላይ የሚገኙ የሁለቱ ቡድኖች ጨዋታ ምሽት 12 ሰዓት ላይ ይጀምራል።